በአውሮፓውያኑ የካቲት ወር 1975 በአውሮፓ የኢኮኖሚ ማህበረሰብና የአፍሪካ ካሪቢያንና ፓስፊክ ሀገራት መካከል የተፈረመው የሎሚዎ ስምምነት ለኢትዮጵያና ና የአውሮፓ ህብረት ጠንካራ ወዳጅነት መሠረትን ጥሏል። በአውሮፓ ህብረትና በኢትዮጵያ መካከል የተጀመረው ይህ አጋርነት ዘንድሮ 50 ዓመታት ሞልቶታል። በኢትዮጵያ የህብረቱ አምባሳደር የሆኑት ሶፊ ፍሮም ኢመስበርገር እንደሚሉት ባለፉት ዓመታት ኢትዮጵያ የህብረቱ ወሳኝ አጋሩን አዘልቃለች። ኢትዮጵያ በአፍሪካ ህጉር ለአውሮፓ ህብረት እጅግ አስፈላጊ ከሆኑ አጋሮች መካከል አንዷ ሆና መቆይቷንና ቀጣይም ይህ እንደሚቀጥል ማስመር እፈልጋለው። ባለፉት አስርት ዓመታት ኢትዮጵያ በድህነት ቅነሳ፣ በኢኮኖሚያዊ እድገትና በመሠረተ ልማት ግንባታ ላከናወነቻቸው ተግባራት እውቅና ሰጥተናል። ኢትዮጵያ በአፍሪካ ቀንድ በሰላምና ደህንነት ግንባታ የምትጫወተውን ገንቢ ሚናም ሙሉ በሙሉ እንደግፋለን። በሶማሊያም ከአልሻባብ ጋር በሚደረገው ውጊያ መስዋዕትነት እንከፍላለች። የተባበሩት መንግሥታት ድርጅት በሚያከናውናቸው የሰላም ማስከበር ተልእኮችም በአፍሪካ ቀዳሚዋ ተሳታፊ ናት። አምባሳደሯ እንደሚሉት ሁለቱ ወገኖች ባለፉት ዓመታት በተለያዩ ዘርፎች ትብብራቸውን አጠናክረውም ቀጥሏል። ህብረቱም በተለያዩ ዘርፎች ለኢትዮጵያ ድጋፎችን እያደረገ ነው። የአውሮፓ ህብረትና ኢትዮጵያ የሚጋሯቸው በርካታ ጉዳዮች አሉ። ታዳሽ ኃይል፣ የኢትዮጵያ ሀገር በቀል የአረንጓዴ ልማት እንቅስቃሴ ዲጂታላይዜሽን ግብርና፣ የግሉ ዘርፍ በጋራ የሚሰራባቸው ናቸው። የአውሮፓ ህብረት ትብብሩን ለማሳደግ ዝግጁ ነው። የአውሮፓ ህብረት መረጃ እንደሚያሳየው አሁን ላይ ከህብረቱ አባል አገራት መካከል ሀያ አንዱ በአዲስ አበባ ይገኛሉም። ሀገራቱም ከኢትዮጵያ ጋር ያላቸው ግንኙነት እየተጠናከረ መምጣቱን ነው የሚናገሩት። ኦስትሪያና ኢትዮጵያ ሰሌብሬቲንግ 120 ይርስ በዚህ ዓመት ኦስትሪያና ኢትዮጵያ የሁለትዮሽ ግንኙነትን የጀመሩበትን 120 ዓመት እያከበሩ ነው። ባለፉት ዓመታት የህዝብ ለህዝብ ግንኙነቱ በተለያዩ ዘርፎች አድጓል። ፊንላንድ እና ኢትዮጵያ በዋናነት በልማት ስራዎች፣ በትምህርት፣ በውሃ አቅርቦት እንዲሁም የግብርና መሬት አስተዳደርን በመሰሉ ዘርፎች የረዥም ጊዜ ትብብራላቸው ይህ የቆየና እጅግ ጠንካራ ግንኙነት በመተማመን ላይ የተመሰረተ ነው። በውጭ ጉዳይ ሚኒስቴር የአውሮፓና አሜሪካ ጉዳዮች ምክትል ዳይሬክተር ጀነራል አምባሳደር አብርሃም መንግስቱ እንደሚሉት ኢትዮጵያ ከአውሮፓ ህብረት ጋር ያላት ግንኙነት በንግድና ኢንቨስትመንትም ሊጠናከር ይገባል። ባለፉት ዓመታት የአውሮፓ ህብረትና ባለ ሀገራቱ ላደረጉላት ድጋፍና ውጤታማ ትብብር ኢትዮጵያ ሁሌም ታመሰግናለች። ከዚህ በኋላ ባለው ጊዜ ተጨማሪ ኢንቨስትመንትና ንግድን ማየት እንሻለን። የአጋርነታችን መገለጫም ኢንቨስትመንትና ንግድ መሆን አለበት። ኢትዮጵያና የአውሮፓ ህብረት ያላቸው አምስት አስርት ዓመታት ነው የተሻገረው ግንኙነት በቀጣዮቹ ዓመታት ተጠናክሮ እንደሚቀጥልም ነው የተገለጸው።